ቶልጅ ያደኩት ድሬዳዋ ከተማ ነው። ገንደቆሌ ተብላ የምትጠራ አካባቢ ከኬጂ እስከ ሶስተኛ ክፍል የተማርኩት ብስራተ ገብርኤል የሚባል ትምህርት ቤት ነው። እስከ ስምንተኛ ክፍል ድረስ ለትምህርት ያለኝ አመለካከት በጣም ዝቅተኛ ነበር፣ ወይም ደግሞ ትምህርት በቀላሉ የማይቀበሉ ከሚባሉ ተማሪዎች መካከል ነበርኩኝ። ዘጠነኛ ክፍል ስገባ ግን ያ የኔ ተርኒንግ ፖይንት ነበረ። ዘጠነኛ ክፍል ላይ ለውጥን ማየት ይቻልኩ ህይወቴ ላይ ያኔ፣ ከፊዚክስ እና ከማትማቲክስ ትምህርት ጋር ተዋወቅ ማለት ነው። እስከ ስምንተኛ ክፍል ድረስ ጎበዝ ተማሪ ለመሆኑ ብዙ ነገር ሞክር ነበር። አንዳንደኛ ከሚወጡ ተማሪዎች የተለያዩ ምክሮችን ጠይቅ ነበረ። ሁሉም የተለያየ አይነት አስተያየት ይሰጡኝ ነበር። አንዳንዶቹ የአሳ ዘይት ጠጥቼ ስላደኩ መጎበዝ ክልኛል አይትራይ ዳት ሞክር ዋለው፣ አልሆነም። ፋይናሊ ደግሞ ሜዲቴት ስለማድረግ ነው ያለኝ ልጅ ነበር። ሞከርኩኝ፣ አልሆነም። እንደዛም ከዛ ደግሞ አንድ ማቀው በጣም ብዙ ተማሪዎች የሚወዱት አስተማሪዎች በጣም የሚደነቁበት ልጅ ነበረ። ቴኳንዶ ስለምሰራ ነው አለኝ። ካራቴ የገባው ፋይናሊ ግራጅ ተሰብሮ ወጣው። ምንም ለውጥ ሳላመጣ ስምንተኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ ዘጠና ስድስት አመጣው። ከራሴ አልነበረም የራሴ ውጤት አልነበረም። አባቴ ስራ የነበረው የመማርበት ትምህርት ቤት ውስጥ ነበር። የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ያም የሆነበት ምክንያት ደግሞ እኔ ነፃ ትምህርት እድል አገኝ ዘንድ ነው። ትምህርት ቤት ውድና ትልቅ ትምህርት ቤት ስለነበር ነው። ውጤት የመጣ ሰዓት ላይ ትዝ ይለኛል። ከሰፈር ልጆች ጋር ሁሉ ተሰብስበን ነበር ሄድነው። ልክ ትምህርት ቤቱ በር ላይ ስንደርስ ግን ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ ሳመኝ፣ አለቀሰም። የዛኝ ሰዓት ላይ ልብ የተነካ ከዛ በፊት እንግዲህ አባቴም የተለያዩ ነገሮችን አግዘዋለሁ። ትምህርት ቤት ለምሳሌ መስኮት ዘበኛን ነው የሚዘጋው መስኮቶቹን በጠቅላላ ከኬጂ እስከ አስራ ሁለተኛ ክፍል ያሉትን አብሬው ዘጋለሁ። የተለያየ ስራ እዛ ተጨማሪ ስራ ሲሰጡት አብሬው አግዘዋለሁ። ግን ፈገግ ከማለት ውጭ የልብ ደስታ አልነበረውም። የዛን ሰዓት ላይ ግን የነበረው ደስታ ለየት ያለ ነበር። ከዛኝ ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ አመጣለት ማልኩኝ። ስምንተኛ ክፍል ሚኒስትሪ ውጤት እንግዲህ ከወጣ በኋላ ዘጠነኛ ክፍል የሚባለው ትምህርት ደረጃ ጋር ከመድረሳችን በፊት ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብራሪ ጠዋት እሄዳለሁ ማታ ነው መልሰው፣ ቀኑ ሙሉ እያጠናው ከዚራ የሚባል ላይብራሪ አለ፣ እዛ እያጠናውን መለስ ጀመረ። ዘጠነኛ ክፍል ትምህርት ተጀመረ። እኔም እንዴት እንደሆነ በማላውቀው ሁኔታ ቴስቶቹ በጠቅላላ ጥሩ ውጤት ሲመጡ አየው። ከዛ በኋላ አንድም ነገር ገባኝ። ለማቴማቲክስ ያለ አመለካከት ትንሽ ዞር ካለ ቀየረ ካለ ሌላውም ትምህርት ላይ ፍሎ ማድረግ ይችላል እና ስምንተኛ ክፍል ፎር ደፈርስት ታይም በትምህርት ቤቱ ታሪክ ሶስተኛ ወጣው። በፍጹም ትምህርት የሚባል ነገር መቀበል አይችልም የተባለ ልጅ ነው ሶስተኛ ወጣው። ከዛ በኋላ ደረጃ ውስጥ መውጣት ኖርማሊ እየሆነ መጣ ማለት ነው ፋይናሊ የ12ኛ ክፍል ብሔራዊ ፈተና ነበር ከ7511 በማምጣት ወደ አዲስ አበባ ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂኒሪንግ ትምህርትን ለማጥናት ጆይን አደረግኩኝ ማለት ነው። ዘጠነኛ ክፍል ላይ ያለው አስተማሪ በማይኖርበት ሳለ ተማሪዎችን አስጠናለው። ፈተና እንደዚህ ዋን ዊክ ምናምን ልክ ሲቀራቸው ተማሪዎችን ደግሞ እየጠራው ድጋሚ አስጠናለው እና ድሮም ነበር የማስተማር ልምዱ አስተማሪ በማይኖርበት ሳለ እየወጣው አስጠናለሁ ቾክ ይዤ ላኮር ላይ ጻፍኩ ማለት ነው ብዙ ተማሪዎች ይሰበሰቡ ነበርና ያኔም ያይ ነበር አባቴ በዘበኝነት እየሰራ ዛሬ ከሰዓት ጥናት አለ እንዳትቀሩ ብዬ ተማሪዎች ስጠራ ብዙ ተማሪዎች ይመጣሉ ያንን ይመለከት ነበር ያንን ፓሽን ከድሮም ጀምሮ ያየው ነበረ አዲስ አበባ ዩኒቨርሲቲ እንግዲህ ጆይን ካደረግኩኝ በኋላ የመካኒካል እና ኢንዱስትሪል ኢንጂኒሪንግ ትምህርት የመማር ጀመርኩኝ ቀላል ነበር ትምህርቱ ያን ያክል አልከበደኝም አካዳሚካሊ በጣም ጥሩ ነበርኩኝ ፈርስቲር ሊያልቅ አካባቢ ላይ ግን ወደ ሱስ መግባት ጀመርኩኝ። ሲጋራ፣ ጫት፣ አሽሽ እነዛ እነዛ ሱሶች መጠቀም ጀመርኩኝ። እንግዲህ ድሮ ከቤት ትምህርት ቤት ከትምህርት ቤት ቤት ነኝ። ከዛ ውጭ ምንም ነገር አላቅም። ልክ ዩኒቨርሲቲ በሚገባበት ሰዓት ላይ ግን ነፃነት የምትባለውን ነገር በነፃ አገኘዋት እና ሁሉንም ነገር ካልሞከርኩና ካልረገጥ ማለት ጀመርኩኝ ማለት ነው። ፋይናሊ ሱሴ እየበረታ እየበረታ መጣ። ፍሬሽማንን ጨርሰን ሰከንዲ ላይ በምንመጣበት ሰዓት ላይ ደግሞ ፍሬሽማን የሚቀላቀሉ ከኛ በታች ያሉ ተማሪዎችን እዛው አዲስ አበባ ዩኒቨርሲቲ ውስጥ ደግሞ እስፔሻሊ በኦርቶዶክስ ተዋሕዶ ውስጥ ማህበረ ቅዱሳን ይባላል። እዛ ውስጥ ገብቼ ደግሞ እነሱን ሰርቭ አደርግ ነበረ። ፈርስት ይር ተማሪዎችን በደንብ አስጠና አግዝ ነበር እዛው ዩኒቨርሲቲ ውስጥ አምስት ኪሎ ማለት ነው። ን ሰከንድ ይር ፈርስት ሴሚስተር ልንጨርስ አካባቢ ላይ ከዩኒቨርሲቲ በነበረብኝ ሶስት ምክንያት ተጫርኩኝ ማለት ነው። እዛ ጋር እንደተጫርኩኝ ቀጥታ ወደ ቤት አልተመለስኩም። ቀሪውን ስድስት ወር እዛው እየሸወዱ ዶርም በማደር ምናምን ጊዜ አሳለፍኩኝ። ሰከንድ ልክ ሲያልቅ ሁሉም ተማሪ ወደ ቤቱ ሲመለስ አብሬ የተመለስኩ። ከዛ በፊት ህንድ አገር ለሚሄድ ስኮላርሺፕ ጀምሬ ነበር እና ጥሩ ነበር ሂደቱ። ፈተናዎችን ኤግዛሞችን በጥሩ ሁኔታ ማለፍ ችዬ ነበርና ግን እሱንም ደግሞ መምጣት በነበረብኝ ሰዓት ላይ ሳልመጣ ኤግዛሙ ላይ ሳልሳተፍ ቀርቼ አልፎ ነበረ። ወደ ቤት በምመለስበት ሰዓት ላይ ለአባቴ የተለያዩ ታሪኮችን በመፍጠር በመዋሸት ነገርኩት እና አዲስ አበባ ዩኒቨርሲቲም ደግሞ ዊዝድሮ ሞልቼ እንደመጣው ነገርኩት። እንደ ሀገር ሄዳለሁ የሚል ተስፋ እንደነበረኝ በዛም ምክንያት ዊዝድሮ እንደሞላው ነገርኩት። እንግዲህ ጀግናው እና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ የማይቆርጥ አባት ነበር እና ከዚህም ከዛም ገንዘቦችን በመበደር ያለውን እቃ ደግሞ በማስያዝ ከሀገር ውጭ ውጭ ወጥቼ እንድማር ወደ ቻይና ሀገር ላኬ ማለት ነው ቻይና ቻንግዙ ተብላ የምትጠራ ከተማ ውስጥ ደግሞ የፔትሮሊየም ኢንጂኒሪንግ ትምህርት ማጥናት ጀመር። ከአዲስ አበባ ወደ ቻይና ሄድኩኝ። ቻይና አንድ ዓመት ከተማርኩ በኋላ እዛም ትምህርቱ ቀላል ነበረ። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተናለሁ አስተምራቸው ነበራል። ፋይናሊ ልክ ፈርስት እንደጨረስን እዛም በነበረበት ሱስ ምክንያት ደግሞ ኦልሞስት ለአስር ቀን ያክል እንደዋ እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። ወደ ኢትዮጵያ ስመለስ ለአባቴ ደውዬ የነገርኩት ወደ ኢትዮጵያ እንደመጣው ግን አሁንም የተመለስኩበት ምክንያቱ ዋሽቸው ሌላ ምክንያት የነገርኩት ለማንም ሳይናገር አባቴ አዲስ አበባ በመምጣት ያገኘኝና እዚህ አዲስ አበባ ውስጥ አልጋ በመያዝ ለሶስት ወራት ያክል ያቆየኝና ና አፍተር ዳት ያለውን ዕቃ በመሸጥ እዳዎችን በመበደር ያለውን ነገር በጠቅላላ ጭርስ አድርጎ አካውንት ውስጥ 31 ብር 1 71 ብር ብዙ ማስታወስ አልችልም። ብቻ ያን ያክል 100 ብር ያነሰ ደረጃ እስከሚደርስ ከቤት የትራንስፖርት መመለሻ ከዚህ እንኳን እስከሚያስልክ ድረስ እዛ ደረጃ በመድረስ ድጋሚ ወደ ቻይና ሃንዡ ተብላ የምትጠራ ከተማ ይልከኛል። ሃንዡ የኮምፒውተር ሳይንስ ትምህርት ለማጥናት ነበር የድኩት። ሃንዡ ገባው አስታውሳለሁ ወደ ሃንዥ ለሜድ ፕሌን ውስጥ ስገባ አንድ ውሳኔ ወስኜ ነበር። ከዚህ በኋላ ሱስ የሚባል ነገር የደረሰበት ቦታ አልደርስ ብዬ ነበረ። እውነትም ከተማዋ ስገባ ሀሺሽ፣ ሲጋራ የሚባሉ ነገሮችን ትቼ ነበር። ግን ደግሞ የመጠን ሱስ ውስጥ ተዘፈኩኝ። ፋይናሊዛም በተመሳሳይ አመት ላይ ከዛም ድጋሚ እባረር እና ወደ ኢትዮጵያ እመለሳለሁ። አሁን ወደ ኢትዮጵያ ስመለስ ግን ለማንም መናገር አልፈለኩም። ስለዚህ ያለኝ አማራጭ አንድ ነው። ጎዳና ላይ ወጥቶ መኖር ነበር። ለተወሰነ ጊዜ ያለችኝ ብር በመያዝ ወሰን የሚባል ሰፈር አካባቢ አልጋ በመያዝ ቆየው። ፋይናሊ ያለኝ ገንዘብ ሲጨርስ ደግሞ ወደ ጎዳና ላይ ወጣው ማለት ነው። አዲስ አበባ ውስጥ ጎዳና ላይ መኖር ጀመርክ ማለት ነው። ፋይናሊ አዲስ አበባ በዚህ አይነት ሁኔታ ከቆየው በኋላ ድሮ አስጠናቸው የነበሩ ተማሪዎች እዛ አካባቢ በማይበሳ ላይ በጣም ደንግጬ፣ ለአዲስ አበባ ቅርብ የነበረችው ከተማ ቢሾፍት ስለነበረች ወደዛ እሄዳለሁ። ቢሾፍት ውስጥ እንደዚሁ በተመሳሳይ መልኩ በጎዳና ላይ ቆይና ወደ አዲስ አበባ ድጋሚ ለመመለስ እገድዳለሁ። እጅግ በጣም ርቦኝ ነበር፣ በሞትም አዲስ አበባ ልሙት ብዬ ነበር። ሚባስ ውስጥ የገባው ተሳፍሬ፣ የዛን ሰዓት ላይ አሁን ከገባት ባለቤቴ ጋር ተገናኘን። ያለኝን ታሪክ በጠቅላላ አጫወትኳት። ልቧ እጅግ በጣም ተነካና ሪፍት ቫሊ በነርሲንግ ነው የምትማረው ጎን ለጎን ደግሞ የመስተንግዶ ስራ ትሰራለች። ቅዳሜ እና ደግሞ እየተመላለሰች አዲስ አበባ ዲኮር ትሰራለች። ትንሽ የልጅ ናት። እሷም ወደ ቤቷ ታስጠጋኝ እና ትንሽ የፍላሽ ሰታኝ እሷ ጋር መቆየት ጀመርኩ ማለት ነው። እያለ እያለ ስሩ ፕሮሰስ ከነበረብኝ ሱስ ማገገምና መውጣት ቻልኩ ማለት ነው። ምን ተፈጠረ ከዛ በኋላ አባቴ በእኔ እጅግ በጣም ደክሞ ስለነበር በጉበት ካንሰር ተጠቅቶ ነበርና ቢሾፍቱ እኔ እና ባለቤት የምንኖርባት አንድ ትንሽ የክፍል ጭቃ ቤት አለች። እዛች ክፍል ቤት ውስጥ መጥቶ ከኛ ጋር ነበረ። እኛ እያስታመምኩ ነበር። ኦልሞስት ለመሞት ሶስት ወር ነበር የተሰጠው። ያቺን ሶስት ወር ከኔ ጋር ለማሳለፍ እዛ ነበርና እዛ በነበረበት ሰዓት ላይ የስትሪንግ ጋር ትሰራ ነበር ክር እዛ ቢሾፍት ውስጥ መጀመሪያ ጀማሪው ስትሪንግ አርት እየሰራሁ እየቀጥቀጥ ቁሸጣለሁ እና ከእለታት በአንድ ቀን ማታ ላይ በሻማ ነው የምሰራው። መብራት የለውም። ቤቱ ገጠራማ አካባቢ ነው። ስትሪንግ አርቱን ቀጥቅጬ በማሳየው ሰዓት ላይ አንድ ነገር አለኝ። ይህንን ነገር ከምትቀጠቅጥ፣ እንዳው ዳኙ አንተ እኮ ብታስተምር ብዙ ልጆች እኮ ከአንተ ይማሩ ነበር ቁጭ ብለው፣ አንቺም ደግሞ ቁጭ ብለሽ ገንዘብሽን በቁጠር ነበር ብሏት፣ ያን ልክ እንደ ትሚት ብለው እየተናገረብን እና የዛን ሰዓት ላይ አሀ ብዬ ነቃው። የእሱ የጡረታ ገንዘብ ነበረች። በዛቸው የጡረታ ገንዘብ የፊዚክስ እና የማቴማቲክስ ኤክስትሪም የ11ና 12ተኛ ክፍል መጽሐፍ ገዛልኝ። እሱን መጽሐፍ እያነበብኩኝ ትንሽ የዋይት ቦርድ ገዝቶልኝ ቀን ቀን አነባለው፣ ማታ ማታ ደግሞ እሱን ፋይት ቦርድ ላይ እየጻፍኩ ማድረግ ጀመርኩ ማለት ነው። ፋይናሊ ጊዜው ኮሮና ነበር። ማስተምራቸው ልጆች ስላልነበሩ ሰፈር ውስጥ የነበሩ ሶስት ልጆችን፣ የኦሮመኛ ቋንቋ ተናጋሪ የነበሩ ሶስት ልጆችን ወደ ቤት በማምጣት ሶስት ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጨምረ የቻይነኛ ቁጥር ኢኢአር አድሰንስ የልኩኝ እነሱን አስቆጥር ጀመረ። በዛ እንግዲህ ማስተማሪ ተጀመረ። ሁሉም ቦዲዎች ኢነርሺ አላቸው ከተባለ የአንድ ቦዲ ኢነርሺ ዲፔንድ የሚሆነው ማሱ ላይ ነው። ዊች ሚንስ ቦዲው ማሱ በጨመረ ቁጥር ኢነርሺውን በዛው ልክ እየጨመረ ይሄዳል። የስምንተኛ ክፍል ቤተክርስቲያን አካባቢ ማውቃቸው አንድ ሶስት ልጆች ነበሩ። እንደው ለምን አላስጠናችሁ አልኳቸው። ደስ አላቸው። ሶስት ልጆች ነበሩ፣ ስምንተኛ ክፍል ተማሪዎች። እነሱን በነፃ እዛ ቸርች ውስጥ በትንሽ የዋይት ቦርድ ላይ በመጻፍ እነሱን ማስጠናት ጀመርኩ ማለት ነው። ኮሮና ጊዜው አለቀና ተማሪዎች ወደ ትምህርት እንዲገቡ ተደረገና በአንድ ወር ጊዜ ውስጥ ለፈተና ተዘጋጅተው ይፈተናሉ የሚል እንትን ወጣ፣ መረጃ ወጣ የዛን ሰዓት ላይ በዛ አንድ ወር ውስጥ ደግሞ እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር። ስለዚህ የፊዚክስ መምህር ስላነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናዋቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁመዋል፣ ስልኬንም ይሰጠዋል ይደውልልኛል። ወደዛ ከሄድኩ በኋላ ያለውን ነገር ነገርኩት። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰብት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውን ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ውስጥ ቆሜ እነሱን ለመጠበቅ መጣው ለተወሰነ ቀናት ያክል ብቻ እንድቆም ነበር የጠራውት። እኔ ግን የማስተማር ፓሽንና ፍቅሩ ስለነበር ልጆችን ማስተማር ጀመርኩ። ክላስ ውስጥ ድምፄ ዳይሬክተሩ ቢድሮስ ይሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር ን ፋይናሊ ልጆቹ በጣም ወደዱት። ፋይና የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይህኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ተማሪ በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርክ ማለት ነው። ከዛ በመቀጠል እዛ ትምህርት ቤት ውስጥ የመጀመሪያውን አመት፣ ሁለተኛውን አመት በአመቱ ምጥ አስተማሪነት ጨርስኩኝ። ሶስተኛው አመት ላይ በምገባበት ሰዓት ላይ ህዳር ወር ላይ ይመስለኛል ግቢ ውስጥ ቁብ ይጣል ነበር፣ እና ሁሉም ቁቡ ሲደርሰው ቁም ሳጥን እየገዛ ነው ያልከው፣ እና እኛም ቁብ ሲደርሰን ቁም ሳጥን ለመግዛት ከባለቤቴ ጋር ተነጋገርና ልክ የኛ ተራ በሚደርስበት ሳለ እንደነገ ይችን ዘጠኝ ሺህ ብር ልንወስድ እንደ ዛሬ ቲሪያል ቤት ከፍቶ መላው ቢሾፍት ውስጥ ያለውን ተማሪ ማገልገል የሚል ነገር ልቤ ውስጥ ተሰማኝ። ስለዚህ ያቺን ብር እዛ ላይ መዋል አለብን ብዬ ከባለቤቴ ጋር ተመካከርን። እጅግ በጣም ልበቅና ታታሪ ሴት ስለነበረች ወዲያውን ነበር አክሰፕት ያደረገችን። ጎረቤት እንደሆነ ብዙ ጮኸብን። እንዴት ነው ልብሳችሁን በፌስታል መሬት ላይ እያስቀመጣችሁ ድርጅትን ከፍታለን ምትሉታለን? ግን ብድዴት ከፈትን። ኦልሞስት አስራ ሁለት ሺህ ብር ነበር ኪራዩ። ያለን ዘጠኝ ሺህ ብር ሰጠ ነው እና ሶስት ሺህ ብሩን ቀስ ብለን እናመጣለን አልኩት። በዚህ ሳምንት ውስጥ አልኩት። የቤት አከራያችን እጅግ በጣም ይወዱ ስለነበር የተወሰነ ሀያ ፍሬ ወንበር ሰጡን እስከምትደራጁ ድረስ ብለውን ያቺን ሀያ ፍሬ ወንበርና ትንሽ ጠረጴዛ ሰጡን ለመመዝገቢያ። እሷን ይዘንገባል አስራ ስድስት ካሬ የምትሆን ክላስ ውስጥ አስራ ስድስት ተማሪዎችን በመያዝ ተጀመረ። ስድስቱ ይከፍላሉ፣ አስሩ ደግሞ ምንም አይነት ክፍያ አይከፍሉም። በዛ ተጀመረ ማለት ነው። ክረምት ላይ ነበር ይህን የጀመርነው። መስከረም ወር መጣ። መስከረም ወር በሚመጣበት ሳለ የተማሪ ቁጥሩ ትንሽ ከፍ አለ፣ ከሰላሳ በለጠ ቁጥሩ ስለዚህ ክላሱ አጠበበችን። ከተከራየነበት ፍሎር በላይ ሰፊ ክላስ ነበር። እዛ ክላስ ውስጥ ተከራይተን ገባን። የተማሪ ቁጥሩ እጅግ በጣም ብዙ ሆነ። እዚህም እየሰራው እዛም እየሰራው ደግሞ መሄድ ከበደኝ ሁለቱም ጋር ፎከስድ ማድረግ አልቻልኩም። ትምህርት ቤት እዛ ተቀጠር ይሰራለሁ እዚህ ጋር ደግሞ ይህን ድርጅት የሚዞ መሄድ አብሮ ከበደኝ። እዛ ጋር የትምህርት ቤቱን ስራ በድል ጀመር እኔው ለራሴ ሲታይ፣ ስለዚህ ለትምህርት ቤቱ ልቀቅ እንዳለብኝ አሳወኩኝና ወደዚህ ሙሉ በሙሉ ወደ ከፈት ነው ማይሲ ወደሚባለው ቲቶሪያል ሴንተር ፎከስድ ማድረግ ጀመርኩ ማለት ነው። የተማሪ ቁጥር ሰማንያ ዘጠና መቶ እያለ መጣ። ከአንድ ክላስ ሁለተኛ ክላስ ጨመርን፣ ከዛም ደግሞ ሶስተኛ ክላስ ጨመርን። ከዛ ደግሞ ዱሮ እኔ ቀበሌ ቤት ውስጥ ነው የምንኖረው እና ቤተሰብ ላይ የነበር መብራት እያበራው ማጣ ነው እና እየከብደኝ ስለነበር ሩቅ ጓደኞቼ ጋር እየሄድኩ ነው ለሊት ለማጥናት መሄደው። ስለዚህ ዛ ቢሾፍቱ ከተማ ውስጥ ደግሞ ሀያ አራት ሰዓት ለተማሪዎች አገልግሎት የሚሰጥ ላይብራሪ ከፈትን። ላይብራሪው ሀያ አራት ሰዓት ነው አገልግሎት የሚሰጠው። ስሩ ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከስድስት መቶ እስከ ስድስት መቶ ሀምሳ የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመር። ከዘጠነኛ እስከ አስራ ሁለተኛ ክፍል ድረስ ያሉ ተማሪዎችን ነው ሰርቭ የምናደርገው። በስራችን በአጠቃላይ ወደ 14 የሚጠጉ ሰራተኞች አሉ እና ባለቤት ሳይጨምር ማለት እንግዲህ፣ ከዘጠነኛ እስከ አስራ ሁለተኛ ክፍል ነው የምናስተምረው። የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። ግን በአብዛኛው ሀገር ላይ ውጤት የሚባለው ነገር ግልጽ ሆኖ ለማህበረሰቡ የሚታየው በ12ኛ ክፍል ውጤት ነው። በአለፈው ዓመት ደግሞ በ2016 ማለት ነው፣ ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ኦሎሞስት ወደ መቶ 20 የሚጠጉ 12ኛ ክፍል ተማሪዎች እንደዛ አካባቢ የሚጠጉ ተማሪዎች ነበሩ። ከእነሱ ተማሪዎች ውስጥ ቤተሰብ የሚፈቅድላቸውን 45 ተማሪዎችን ሴሌክት በማድረግ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ እኔም ባለቤቴም ጓዛችንን ጠቅለን እዛው በመግባት ፈተና ከመፈተናቸው በፊት ያለውን አራት ወር በጠቅላላ እሷ ቁርስ፣ ምሳ፣ ራት በመስራት እኔ ደግሞ ከትምህርት ሲመጡ በመቀበል ላይብረሪ ገብተው እንዲያጠኑ በማድረግ አብሬያቸው እዛው በማደር በማገዝ በማስጠናት ኦልሞስት ልክ እሁድ ብቻ ነው ወደ ፋሚሊ የሚመለሱት። ሌላውን ቀን በጠቅላላ እዛው ናቸው። ትምህርት ቤት ከትምህርት ቤት ኛው ጋር ላይክ እንደ ፋሚሊ ማለት ነው። አራት ወር ያክል በዛ መሰረት አሳለፍን። ባለቤት ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት አርባአምስቱን ተማሪዎች ለአራት ወር ያክል አቆየን። አርባአምስቱ ወደ ፈተና ገቡ፣ ፈተና ተፈተኑ። 2016 ደግሞ ጳጉሜ አራት ውጤት ወጥቶ ነበረ። አርባአምስቱንም ተማሪዎች ዩኒቨርሲቲ መግባት ችለዋል። ከነዛ መካከል ወደ ሀያ የሚጠጉት ደግሞ ኦልሞስት አዲስ አበባ ዩኒቨርሲቲ ያወጣውን ፈተና በመፈተን እሱን ፓስ በማድረግ አዲስ አበባ ዩኒቨርሲቲ እና አዲስ አበባ ሳይንስ እና ቴክኖሎጂ ጆይን ማድረግ ችሏል። ፋይናል 2017 ገባ። 2017 ሲገባ ደግሞ ያው ዝናው በከተማው ላይ በጣም ወጥቷል። ስለዚህ ወላጅ በጠቅላላ ልጁን እኛ ጋር ማስተማር ይፈልጋል። በሰዓቱ የተቀበልናቸው የ12ተኛ ክፍል ተማሪዎች ቁጥራቸው በጣም ብዙ ነበረ። እነሱን በቅዳሜና እሁድ ፕሮግራም በዊክንድ ፕሮግራም ሰርቪ እያደረግን መተን ነበረ ከዛ ከነሱስ መካከል ደግሞ አሁንም ልክ አምና እንደ ከተማ ትልቅ ውጤት ማስመዝገብ ችለናል። ዘንድሮ ደግሞ እንደ ሀገር ትልቅ ውጤት ከቢሾፍቱ ይመጣል የሚል እምነት የተነሳው እርግጠኛ አይደለውም ግን እኔ በገባውበት ጊዜ አንስቶ ቢሾፍት ውስጥ ትልቅ ውጤት ብዙ ጊዜ ከሌሎች ከሌሎች ክልሎች ነው የሚመጣው። ከዛ መጣ አቅም እና ዘንድሮ ከዚህ ክልል መምጣት አለበት፣ ይህንን ደግሞ ማስመዝገብ አለብን ብዬ የተነሳው። ስለዚህ እነዛን አራት ወር ሲቀራቸው ነበር ያስገባውት፣ እነዚህን ደግሞ ገና ኦልሞስት ወደ 8ቱ ዘጠኝ ወር አካባቢ ስላላቸው ወደ አዳር ፕሮግራም ይዣቸው ልገባ ወሰንኩኝ ወላጆችን ጠራው ኦልሞስት ከሁለት መቶ በላይ የሚሆኑ ወላጆች ወደ 300 የሚጠጉ ወላጆች ተሳተፉ ወላጆች ፈቃደኛ ይሆናሉ ብዬ አላሰብኩም ቢካዝ ልጃቸውን እንደሚሰጡ ስለዚህ ማክሲመም ስልሳ ሰባት ወላጅ ከፈቀደ በቂያችን ነው ብለን ነበር ያሰብነው። በሰዓቱ ግን የመጣው ወላጅ በጠቅላላ እጁን አውጥቶ ፈቃደኝነቱን አሳየን። ያ ትንሽ ለእኛ አስደንጋጭ ነበር፣ ቢኮስ ሁሉንም ተማሪ መቀበል አንችልም ነበር። በሰዓቱ ወላጆች የሚሰጡ የነበረው ኮመንት የኔ ልጅ ግዴታ መግባት አለባት አለባት ነበር ሁሉም የሚሉት ግዴታ መግባት አለባት አለባት በቃ አለበለዚያ አይሆንም። ልክ እንደዚህ አይነት ኮመንት ነበር የሚሰጡና እንደሁም በስፋት ቪዲዮችም ፎቶችም ነበሩ የዛ ጊዜ እና አማራጭ አልነበረንም። የተከራየነው ቦታ ልንይዝ ልንከራይ ያሰብነው ቦታ ስልሳ ተማሪ ነው የሚይዘው። ግን ያኛውን ቦታ በመልቀቅ ደግሞ ሌላ ትልቅ ቢልዲንግ በመከራየት እዛ ውስጥ አትሊስት እስከ ዘጠና የሚጠጉ ተማሪዎች እንይዛለን ብለን ፈተና ፈተንን ፈተናውን ከፈተናቸው ተማሪዎች መካከል መቶ የሚጠጉ ተማሪዎችን ሰለክት አደረገን እና ይሄ የአዳሩን ፕሮግራም ጆይን እንዲያደርጉ ደግሞ አመቻችን ማለት ነው። እንግዲህ ከዛ በኋላ ደግሞ ብዙ ተማሪዎች ጆይን አላደርጉም። እና በሰዓቱ የነበረው ፊሊንግ ምንድን ነበር? እዛ ቦርዲንግ ውስጥ ጆይን ማድረግ ያልቻሉ ተማሪዎች ልክ ኢንተራንስ ፈተና እንደወደቁ ነበር ፊል ያደረጉት። ከዛ በኋላ በእርግጥ ሳይኮሎጂካሊ ብዙ ሰርተንባቸዋል። እዛ የገቡት ደግሞ ልክ ኢንተራንስ እንዳለፉ ነበር ፊል ያደረጉት። ያን ያክል ኢምፓክት መፍጠር ችሎ ነበር። እና ሁለት መቶ ተማሪዎቹ ጆይን ማድረግ አልቻሉም ነበር በሰዓቱ። እዛ ውስጥ የተለያዩ ወላጆች ቅሬታ ሲያቀርቡ ነበር፣ ብዙም ሲተጉ ነበር ልጆቻቸውን ለማስገባት እዛ ግን የአንድን ልጅ ወስደን የሌላውን ልጅ አትመልስም እና አክሰብት ማድረግ ሳንችል ቆየን። ኦልሞስት ለአንድ ሳምንት ያክል እነዚህ ልጆች ቁርስ፣ ምሳ፣ እራት በማብላት አሁንም ሌሊት እየተቆጣጠሩ አብሬያቸው በማደር ፕሮግረሱን ማስቀጠል ጀመርን ማለት ነው። የተለያዩ ወላጆች እንግዲህ በተለያየ ጊዜ እየመጡ ጥያቄ ያቀርቡ ነበር። አክሰብት አላደረግንም ነበር። ከዛ ውስጥ ቅሬታ የተፈጠረባቸው ወላጆች ደግሞ ልክ ባልሆነ መልኩ ዛ ቢሾፍቱ ማዘጋጃ ልክ ባልሆነ መልኩ በመሄድ ልክ ያልሆኑ ኢንፎርሜሽኖችን ለእነሱ ይሰጣሉ፣ ወይም ደግሞ እኛ እንሰራ ከነበረው ኦፖዚት በሆነ መልኩ እዛ ስማችንን ያነሳሉ። በዛ ምክንያት ደግሞ ቅጥታ ተጠራውና ድርጅቱ እንዲዘጋ ተደረገ ማለት ነው። ምን ብዬ አሰብኩኝ? ምናልባት የእግዚአብሔር ቅር ስለሆነ የግድ ይሄ ድርጅት ለመላው የኢትዮጵያ ሕዝብ መድረስ አለበት። በፊት እኔ ለዛ ከተማ ብቻ ነው ምሳሳው። ከቢሾፍት ውጭ ሌላ ማንም ጋር እንዲደርስ አልፈልግም። ኢቨን ቪዲዮ ተቀርጾ እንኳን ፖስት እንዲደረግ አልፈቅድም። እዛው ያሉ ተማሪዎች ብቻ ተጠቅመው ሌላ ተማሪዎች ብቻ ጥሩ ውጤት ማምጣት አለባቸው የሚል እምነት ነው ያለኝ። ቢኮዝ ቢሾፍቱ እስፓልቷ ላይ አድር ያለው ደግሞ ቆሜ አስተምሬባታለሁ በጣም መወዳት ከተማ ናት እና ስለዚህ በመዘጋቱ ብዙም ቅር አልተሰኘውም በእርግጥ በሰዓቱ ልቤን በብዙ ሰብሮት ነበር በብዙ እኔና ባለቤቴን ፈትኖን ነበረ እዛ የነበረው የቢሾፍቱ ትምህርት ቢሮ ግን በብዙ ድጋፍ ሲያደረግልን ከዛም በኋላ የመንግስት ትምህርት ቤቶች የተለያዩ ቦታዎች ደግሞ በቮለንተሪዝም እንዳስተምር ብዙ ሲያበረታታና ፕሬሽር ሲያደረገን ነበረ ከዛ በኋላ ባለቤቴ እዛ ያለ ሁኔታ መቋቋም አልቻለችም ከጊዜ ወደ ጊዜ ያማት ጀመረ እኔም ደግሞ ቁጭት ውስጥ ገባው ለምን የሚል ቁጭት ውስጥ ገባው እዛ ሰርቫይቭ ማድረግ ስላልቻልን ወደ አዲስ አበባ መጣን ማለት ነው ከባለቤት ጋር ምናልባት ይሄ ነገር የተዘጋው ለመላው ዓለም እንዲሆን ነው ብዬ በጎ ነገሩን የተመለከት ነው እውነትም ደግሞ ወደዚህ መጣንና ኦንላይን ማስተማር ከጀመረን በኋላ ምናልባት አሁን እናንተ በሰሞኑ እንደተከታተላችሁ ተስፋ አደርጋለሁ ለመላው ዓለም ለመውጣት ቻለ ማለት ነው በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርፍ እናደርጋለን በአሜሪካ በእስራኤል በኬንያ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደረጋለን በኦንላይን ሲስተም፣ እንዲሁም ደግሞ እዚሁ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በዙም ማክሰኞ ሐሙስና አርብ ባሉ ጊዜያቶች ውስጥ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሶስት ሰዓት ተኩል ደግሞ እነሱን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃል ማለት ነው። ፊዚክስ ደግሞ ላንጉዌጅ አለ ለምትሰላ አይፍ ህይወት ነው። ስለዚህ ተማሪው ሊገባ በሚችለው መልኩ ማክልለታቻ ወርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብያምናለሁ፣ ነው ብዙ ጊዜ እኔ ስዘጋጅ የአንደኛ ክፍል ተማሪ ሊረዳ በሚችልበት መልኩ ነው፣ እታች ድረስ ነው የሚዘጋጀው። መጽሐፍቶችን በማነብበት ላይ ምናልባት የአንደኛ ክፍል ተማሪ ቢሆን እንዴት አድርጌ አስረዳው እችላለሁ በዛ ደረጃ ነው ተዘጋጅቼ የሚገባው። ስለዚህ ልጆቹ ኦልሞስት የአንደኛ ክፍል ትምህርት ሆኖ ነው የሚጠብቃቸው ሞስት ኦፍ ዘ ታይም

መምህርነት ተምረ ተመርቀ ፕሮፌሽናል ሆነ የምታገኘው ነገር ነው ብዬ አላስብም። ምናልባት ተምረ ተመርቀ ወረቀቱን ይዘው ልሰራበት ትችላለን፣ ግን መምህርነት ጥሪ ነው ብዬ ነው ማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅ እናት ነው። ዶክተሩም፣ ኢንጂነሩም ሁሉም ሌባውንም ጨምሮ የሚወልደው መምህር ነው። ሁሉም የሚወለደው ከኛ ውስጥ ነው። አጥፊውንም መልካም ሰሪ ነው የምንወልደው እኛ መምህር ነን። እና መምህር እናት ነው። ጥሪ ነው ብዬ ነው ማምነው። ግን ስሩ ፕሮሰስ ፕሮፌሽናል ማድረጉን አፕሪሼት አድርጋለሁ። ፊዚክስ ብዙ ጊዜ መስሎ የሚታየን መጽሐፍ ላይ ያለ የሆነ ኮንሰፕት ነው፣ ግን ኢትስ ኦል አባውት ኦር ላይፍ ህይወት ነው። ለምሳሌ በቅርብም የተለቀቀ ቪዲዮ አለ ኢነርሻ ንግል ኮንሰፕት። ለምሳሌ ልጆች የሆነ ለውጥ በሚያደርጉበት ሳለ እኛ በህይወታችን የምናየው ነው። ሰውነታችን ለውጥን ቶሎ አይቀበልም። ለምሳሌ እኔ ከብሾፍቱ አዲስ አበባ ስመጣ ያለፉትን ሁለት ወራት እጅግ በጣም ትልቅ ዋጋ ነው የከፈልኩት፣ ከብዶኛል ለመመለስ ብዙ ጊዜ ጥረስ አድረግ ነበረ። ቢኮዝ ይሄንን ለውጥ ሰውነቴ ቶሎ አክሰብት ማድረግ አልቻለም። ግን ፊዚክስ ላይ ያለ ኮንሰብት ነው፣ ኢትስ አባውት ኢነርሻ። ስለዚህ ያንን አንደርስታንድ አድረገው ስለነበር የሆነ ሰዓት ላይ ደግሞ ከአዲስ አበባ መውጣት ይከብደኛል ብዬ ለራሴ ያሳመንኩት እውነት፣ አሁን ደግሞ ከአዲስ አበባ መውጣት በጣም እየከበደኝ ነው። ስለዚህ ኖርማሊ ህይወታችን ላይ እያንዳንዱ ቦታ ላይ ልንጠቀመው የምንችላቸው ብዙ አይነት ኮንሰብቶችን በውስጡ ይይዛል። ትምህርት ብቻ አይደለም፣ ኢትስ አባውት ላይፍ። እኔ ወይትን ፊል አርጓለሁ አላርጎ ከዚህ ላይ በምዘልበት ሰዓት ወይትን ፊል አርጓለሁ አርጓለሁ አላርጎ ምንም አይነት ኮንታክት ፎርስ ሌለ ወይትን ፊል አላርጎ ማለት አፓረንት ወይትስ ነው። አፓረንት ወይት ዜሮ ነው ማለት አፓረንት ወይትለስነስ ላይ ነው አይደል? ስለዚህ በዚህ ያስኩት እቃ እኔ ወደ ላይ ሳሮረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳሮረውረው ከእጄ ላይ ይነሳል ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። ስ ክት በተወሰነ መልኩ ነው የሚነሳው ከእጅ ላይ ዲሴት እንግዲህ እንደኔ የመጨረሻ ብዬ ማስቀምጠው ነገር ኦልሞስት ስኬቴ በምድር ላይ ሳለው እውን ይሆናል ብዬ አላም የእኔ ስኬት የምርም ሆነ የሚሆነው ካለፍኩኝ በኋላ እንደሆነ ይሰማኛል። ብዙ ጊዜ ምናልባት እግዚአብሔር ቢፈቅድ የሁል ጊዜም ጸሎቴ ነው ያስተማርኳቸው ተማሪዎች በጠቅላላ ትላልቅ ቦታ ደርሰው፣ አግብተው፣ ወልደው የቅብር ስነስርዓቴ ላይ በሚገኙበት ሰዓት ላይ እግዚአብሔር ቢፈቅድ ለአምስት ደቂቃ ቀስቅሶ ቢያሳየኝ ያንን የሁል ጊዜ ምኞቴ ነው። ስ ማይ ድሬም እንግዲህ በመጀመሪያ ማመሰግነው በህይወት ባይኖርም በአሁኑ ሰዓት ካፈር በታች ቢተኛም ለብዙ አባቶች የእንባ መታበስ ምክንያት የሆነውን አቶ ሻምበልን ሁሉ ጊዜ አመሰግናለሁ፣ አባቴ ነው። እንዲሁም በመቀጠል ደግሞ በአሁኑ ሰዓት በትዳር አብራኝ ያለችውን አጋሪን ማርታን እጅግ በጣም ላመሰግናት እወዳለሁ። ፋይናሊ ደግሞ ይሄ ነገር በኛ ላይ ከተፈጠረ በኋላ እኛን ለማገዝ ብዙ ርቀት የተጓዘውን የትምህርት ቢሮ የቢሾፍቱ ትምህርት ቢሮንም በዚሁ አጋጣሚ ለማመስገን እወዳለሁ። ወደፊት እንግዲህ ማይሲድ ብያስቀመጥኩትን ይህን ኦርጋናይዜሽን በመላው አፍሪካ ለመክፈትና ስፔሻሊ ደግሞ በጣም ደሃና ደካማ የሆኑ ሀገራት እነ ቡርኪናፋሶን ማንሳት እንችላለን። ዲሞክራቲክ ኮንጎ፣ ሌሎች ሱዳንም ጨምሮ ሌሎች ሌሎች ከተማዎች ላይ ይሄን ነገር ቢውልድ ለማድረግ እና የአፍሪካ ተማሪዎችን በጠቅላላ አፕሊፍት አድርግቶ ሰርቭ የሚያደርጉበትን ልብ ለመስጠት